ያለውበትን ሁኔታ ስለምታውቁ ይሄን ነው እናንተ ማስረዳት አይጠበቅብኝም። አብዛኛዎቹ ሁላችሁ የማመሰግነው በውስጥ መስመር ላይ ደረጃ ድረስ ምን ላይ ነህ እያላችሁ ለተጨነቃችሁ ድምወዳጆቼ ሁላችሁም ክብር ይስጥልኝ። አከብራቸዋለሁ በጣም ዛሬ ነገም ሁሌም እና ይሄን ማለት አልፈልግም። እኔ ወደ ዋና ወደ ትልቁ ፖይንት ስገባ ከዚህ በፊት አሁን ዲና ቪዲዮ ሰርታ እንደነበረ አይቸዋለሁም። እና ምንድነው አንዳንዴ ጅብ ከሄደ ውሻ ጮኸ የሚባል አባባል አለ። ያው ታውቃላችሁ፣ እስራኤል ሀገር ወይ ምን ብዙ ተንከራተች እንደነበረ። ያ መንከራተት ግን መስዋዕት ነው ብዙ ነገር አስከፍሎኛል። ይሄን ይሄን የማለው መስዋዕት እንታስከፍሎኛልና በጣም ብዙ የተሰቃየሁበት እቺ አመት ለኔ አይደለችም። ይሄ ነው የማስበው። ብዙ የተሰቃየሁበት ጊዜ ነበረ። ይሄን ይሄን አይደለም። ያው ሁላችሁን ታውቃላችሁ። ያው በፍቅር የሚመጣ ነገር ማንኛውም ማንኛውም ወንድ ልጅ ወንድ ነኝ ይደራሱን በፍቅር እንደሚሸነፍ ለሴት ቀበቶ እንደሚፈታ የታወቀ ነገር ነውና ሁሉም ሰው የሚያውቀው ነገር ነው ይሄ ይህን ይሄ ነው አለም ብቻ። በጣም በሷ ብዙ ጊዜ ተጎድቻለሁ። ያው እንግዲህ ሁላችንም ጥፋታችንን እግዚአብሔር ነው የሚያውቀው። ይህን ይሄ ነው ብዬ እሷን መውቀስ አልፈልግም። አሁን ላይ ግን አንዴ በህይወት ዘመኔ እሷን አግጃትኝ በአወራት ደስ ሲላይ ነበር። ምንም ልል ማልችለው ደረጃ ላይ ደርሼ ስለነበር ማለት ነው። እና እዛ ቦታ የምነግራቸው ነገር እኔ እስራኤል ሆኜ በጣም ብዙ ብዙ መስዋዕትነትን የከፈልኩት፣ ብዙ መስዋዕትነትን የከፈልኩት የመጨረሻ ደረጃ ተስፋ አስቆርጥ ነው ነገሮች ለመወሰኑ የተገደርኩት ግዴታ እና እኔ አሁን ስለ እሱ እርግዝና ይህን ይህን ማለት ነው በቃ ምክንያቱም አብሬ በነበረች ጊዜ ግንኙነትም ነበረና ልጁ የኔ ነው የኔ አይደለም የሚለው ነገር ላይ ቆም ብዬ ማሰብ ስላለብኝ ነገሮችን አሁን ደግሞ ሙልጃ ሰዓቷ የደረሰው ሬል ቪዲዮ ሰርታ ስላሳየችን ለሁላችንም ሁላችንም ስላየነው ቪዲዮን ይህ ሙልጃ ጊዜዋ ሳይደርስ አይቀርም እና ብዙ ቴክስቶችን እየጻፈችልኝ ነበር እኔ ግን በቃ ማለት አንዴ ውስጤ ላይ የሻክረ ነገር ኖረ። ያን አብሬያት እዚያ ሁኜ ወይኔውን ነገር አሳልፋለሁ ብዬሽ እያሰብኩኝ ነገር እና የጣላንበትን የጣላችኝን መንገድ ማወቅ ስለነበረብኝ ለጠየቃት ሂጅ ብዙ መስዋዕትነት ከፍዬ አላገኘኋትም። ያ ሁሉ ቪዲዮ እየለቀኩ እያየችኝ ያ ሁሉ ቴክስት እየጻፉላት ስለ አልመለሰችልኝም ነበርና እና በዛ ተናድጄ እኔ ወደ ኢትዮጵያ ተመልሻለሁ። ምን ማድረግ ስላልቻልኩኝ ወደ ኢትዮጵያ ተመለስኩ። እዛም እዛማቀው ቤተሰብ ዘመዶ ገን የለኝ ማንም ስለሌለኝ ይሄን ይሄ ነው ብዬ እንትን ማለት አልቻልኩም። እና አብዛኛውን ጊዜ ደግሞ እዛ እስራኤል ያሉ ሰዎች ላግኝ ብለው ኢንስታግራም ላይ፣ ፌስቡክ ላይም የሚጻፉ ላይ ሰዎች አሉ። ማለት በቃ በከጎን፣ ሁሉም ከጎን ነን ያለውን ነገር አብረን መፈለግም ካለብን ሰው አድራሻዋን ፈልገን ለማግኘት እንሞክራለን፣ ሞክራለን እያላችሁ አብራችሁኝ የነበራችሁ ሰዎች ነበራችሁና፣ በጣም ክብር ምስጋና ይገባኛል እናንተ። እኔ በጣም ደስተኛ ነኝ እንደዛ ስላደረጋችሁ ለኔ። እና አብዛኛውን ጊዜ በስልክ በጣም የደወላችሁ የምትጠይቁ ሰዎች ነበራችሁ። በጣም በጣም ቴንኪው ነው የምላችሁ። ማለት ከዚህ በፊት ልታቆኙኝ የምትችሉ አይነት ሰዎች በስራም ማጋጣሚ በምታቆኙኝ የምትችሉ ሰዎች ነበራችሁ እና ኢንስታግራም ላይም ቴሌግራም ላይ እንደዚሁ የምትጽፉ ሰዎች ነበራችሁ። በጣም የማመሰግናችሁ በጣም የማከብራችሁ ይሄ ነው ይሄ ነው ማለት አልፈልኩም። አሁን በድጋሚ በቃ ውስጥ ያውቀዋል ለዛ ለኔ የከፈላችሁ መስዋዕት ነው። ብዙ ሰዎች አላችሁ። በጣም የማመሰግነው በጣም የማከብራቸው። ግን እኔ እዚህ ደረጃ የመጨረሻ ደረጃ የደረስኩት ያው ታውቃላችሁ፣ ብዙ ጊዜ ቢያንስ እሷ ጋር እንኳን በእንደዚህ አይነት ኬዝ ቪዲዮ መስራት ከጀመርኩ በጣም ቆይቻለሁ። ያው ስለተጎዳው ነው። አንዳንዴ ተስፋ መቁረጥ የሚባል ነገር አለ። ብዙ ሞከርኩ፣ ለፋሁ፣ ከገንዘብ አይቀርም ከብዙ ነገሮች ከሳሰርኩ እና ያን ነገር ላስተካክል ሞከርኩ፣ ግን መስተካከል ስላልቻለልኝ ነው በቃ ግዴታ ውሳኔ ውስጥ መግባት ስላለብኝ ነው ወደ ኢትዮጵያ የተመለስኩት። ያው ታውቁታላችሁ እዛ ሀገር ሆናችሁ ብዙ ወጪ ያስፈልጋችኋል። ብዙ አይነት ነገር ነው ያስፈልጋችሁ። በእኛ አቅም የሚሆን ነገር አይደለም። እዛ ስትሄዱ ዚህ ሲሄድ ደግሞ ብዙ አይነት መስዋዕትነትን ከፍዬ ነው እሷን አገኛታለሁ ብዬ ከሁሉም ነገር ከጠብም፣ ከምንም ከጥላቻ ፍቅር ይበልጣል ብዬ ፍቅርን በማስቀደም ነውና እስከዛ ደረጃ ደረጃ ደርሼ እስራኤል ሄጄ ብዙ ነገር መስዋዕትነትን ከፍዬ ብዙ ነገሮችን ከዚህ ትቼ ስራዬን ትቼ የማደርጋቸውን ነገሮች ሁሉ ትቺ አገኛታለሁ ብዬ የነበረውእና እስከዚህ ደረጃ ትጨክንብኛለች ብዬ አስቤ አላቅም ነበረ። ግን አሁንም አልፈርድባትም። የሆነችው ነገር ሊሆን ይችላል ብዬ አሰብኩኝ እና አንደኛ ነገር ይሄ ልጅ የሚባለው ነገር ላይ እኔ ከኔ ውጭ ሌላ ግንኙነት ይኖራታል ብዬ ልጠረጥራት አልችልም። ምንም በሉት ምንም በቃ በሰዓቱ በጣም የምንዋደድ ፍቅረኛሞች ነበር። በጣም የምንዋደድ አይነት ሰዎች ነበር እና እና የራሷ የሆነ ምክንያት ይኖራታል። እኔም እዛ ድረስ ሄድኩኝ፣ የራሷ የሆነ ምክንያት ለመጠየቅ ነው። ይሄን ይሄ ነው ብዬ ለጠየቃት ስለፈለኩና የጣላችብኝ መንገድ ይሄን ይሄን ብላ እንድታስረዳች ስለፈለኩ ነው ይሄ ሁሉ መስዋዕትነት ከፍዬ። ምክንያቱም አንድ ሰው ስልክ ስደውለት ካላነሳላችሁ፣ ስለጽፉለት ካልመለሰላችሁ ያን ሰው በምን ማግኘት ትችላላችሁ? አል በቃ የመጨረሻ አማራጭ ያደረኩኝ፣ ለብዙ ጊዜ ታገስኳትም፣ የመጨረሻ አማራጭ ያደረኩኝ እሷን ይጂ ማግኘት ነው። ለዛው ጭምር ማየት አማራጭ ነው እና ያን አማራጭ ተጠቅሜ ነው እዛ ድረስ የሄድኩኝ። ግን እኔ በቃ ምን ልበላችሁ፣ እዛ ሄጄ የከፈልኩት መስዋዕትነት እኔ የማውቀው በቃ ብዙ መስዋዕትነት የሚከፈልኩት በጣም ብዙ ማለት ነው። ከአንድ ሁለቴም ትደውላለች ብዬ ጥበቅኳ ነበር። የመጨረሻ ተስፋ የቆረጥኩ በቃ ነው እሷ ለኔ መጻፍ የጀመረችው ተስፋ ቆርጪው ወደ ኢትዮጵያ የተመለስኩ ጊዜ ከማለት ለእናንተ ማስጨነቅ አልፈለኩም። ቤተሰቦችንና ይሄን ይሄን ነው ማስጨነቅ ስላልፈለኩኝ ነው ለእናንተ ያላስረዳችሁና። እና ከዛም ስመጣ ምንም ቪዲዮ መስራት ነበረብኝ ግዴታ ለእናንተ ረስፔክት ሲባል ግን በጣም ተጎድቼ ስለነበር ይሄ ነው ብዬ ለእናንተ ማስረዳት ማልኩልኩ ያው ከዚህ እንደገባ ኢትዮጵያ በሰላም መግባቴ ምን ላይ ድረስ ስላላችሁ ሁላችሁም ለእናንተ ማሳወቅ ስላለብኝ ነው በዚህ ቪዲዮ የመጣሁት ማለት ነው። እና ደግሞ አንድ ላንቺ መናገር ፈልገው በነገር እንዲና በህይወትሽ መጀመሪያ ነገሮችን ማስተዋል ብቻ ላለብሽ አረቀሽ ነገሮችን ማሰብ ብቻ ላለብሽ መክረሽን ፈልገው ነገር አንቺን ብዬ ያሁሉ መስዋዕትነት ከፈዬ እስራኤል መጥቼ ስመለስ አስቢ፣ እስኪ ምን ያክል ምን ያክል ይጎዳም ብለሽ ታስቢያለሽ? እና ይህ ነገር እኔ እሷ ጥፋተኛ ናት እያልኩ አይደለም። አሁንም የሆነ ነገር ይኖራታል እርግጠኛ ነኝ። የማይሳሳት የለም። እኔም ጥፋተኛ ልሆን እችላለሁ። በዛ ጥፋት ይሆናል፣ ግን ጥፋትም ቢኖርብኝ ተነጋግረን እንግባባ የሚለው ሐሳብ ነው እኔ የማምንበት። አብዛኛው በንግግር ነው ነገሮችን መተማመን ያለብን። ሳንነጋገር ግን መጣላት ብዙ ወዳጆች አሉ፣ ብዙ ጠላቶች አሉ ጠላቶች ለምን ደስ ይላቸዋል? አንቺ ስለተለያየን ስለተለያየን አንቺ ማን እንደዚህ ነገር ስለተፈጠረብን እርግጠኛ ነኝ። ያ የልጅ ፍላጎት ስለምታውቂ መቶ በመቶ እርግጠኛ ነኝ ልጅ ነኝ እንደሚሆን እርግጠኛ ነኝ ማለት ከእኔ ውጭ የምታደርጊ አይመስለኝም። ማለት እንደምታሳይኝ አንፃር ይሄ ነው። እኔ እንጃ ከእኔ ውጭ ምንም ያለ ግን እንደማይኖርሽ መቶ በመቶ እርግጠኛ ነኝ። አምንሻለሁ በጣም ግን ውስጣችን ላይ የተፈጠረውን ነገር ተገናኝተን እንደምፈታው ብዬ ነበር እዛ ድረስ የመጣሁት ግን ማግኘት አልቻልሽም። ቢያንስ የተወሰነ እንኳን ማዘን ነበረብሽ። ይገባኛል፣ ይሁን ምክንያቶች ሊኖርሽ ይችላሉ። እና ደግሞ በዚሁ አጋጣሚ ድንግል ማርያም ትገላግልሽ ነው የምልሽ። በሰላም ለሞሎጃ ሰዓት እንደደረሰ ነግረሽኛል፣ ቴክስትም ጽፈሽልኛል። ማውራት ስላልቻልኩ ነው በቃ እያየሁት ዝም የምለው፣ በቃ ማውራት ቃላት ስላጠረኝ ነው። ግን ሚዲያ ላይ ማወቅ ያለባቸው ነገር ምንድነው? በቃ እርግጠኛው የምነግራችሁ ነገር ልጁ የእኔ እንደሚሆን ነው። በቃ መቶ በመቶ የምነግራችሁ ከዚህ በፊትም ስሜታዊ ሁኚ ነው እንዴት የኔ ልጅ ይሆናል ብዬ ቪዲዮ የሰራሁት የኔ ልጅ እንደሚሆን እርግጠኛ ነኝ። እና እኔ ፈልገው በሰላም እንድትገላገልልኝ ነው በቃ፣ ሌላ ምንም ነገር አልፈልግም። ዛሬም አልጠላሽም፣ እወድሻለሁ፣ እፈቅርሻለሁ በጣም ማለት ብዙ ጊዜያቶችን አቶችን አሳልፈናል አንቺ ጋር በደስታው በሐዘኑ ያው በመሐላችን ሰይጣን ገብቶ ሊሆን ይችላል እንደዚህ ነገር የተፈጠረብን፣ ግን እግዚአብሔር አንድ ቀን ይፈታል ብዬ አስባለሁ በመሐላችን የተፈጠረውን ችግር እና ይሄን ይሄን ይይ ዛሬም እንደዛ ዛም ብዙ መስዋዕትነት ከፍዬ መጥቼ ይሄን ቪዲዮ ልወቅስሽ አልችልም።

ሁሌም ግን በሐሳብ ከጎንሽ ነው። ይሄን ዛሬም ነገም ሁሌም። በዚሁ አጋጣሚ አንድ ነበር በጣም ጓደኛሽ በጣም ከምነግርሽ በላይ ማለት አለ። ቤተሰቦች ጓደኛዋ ወሰደችው ምናምን፣ እንደዚህ እንደዚህ ነው ያላችሁት ነገር አለ ያው እዛ ድረስም የመጣሁት ፍቅር ብዬ እንጂ ያው ሴት እዚህ ኢትዮጵያ ውስጥ ሞልቷል፣ በእያለበት የትም ቦታ ሞልቷል። ግን ፍቅር የሚለው ነገር አንድ ስለሆነ በዛ ስለማምን ነው። እና ለአመሰግናት የሚፈልገው የምፈልገው ነገር ጓደኛሽ ናት፣ በጣም ምርጥ ጓደኛሽ ናት። በጣም በቃ ይሄኔ ነው አላት። እሷ በጣም ምርጥ ጓደኛሽ ናት፣ በጣም የምትገርም ጓደኛ ነው ያለች። እና ውድ ቤተሰቦች ምን እላችሁ መሰላችሁ፣ ያው በቃ ጓደኛዋ አሪፍ ነገር አድርጋልኛለች በቃ ማለት አንድ ቀን ነው የምታውቀኝ። ማለት ከዚህ በፊት በእሷ ነበረ የማውቃት ጓደኛዋ። ባለፈው በሰራሁት ቪዲዮ ካያችሁት ጓደኛዋ ልቃት ነበረ። ግን በጣም ብዙ መስዋዕት እንትን ከፍላልኛለች። ለእኔ እዛ ወጪ እንዳላወጣ አድርገኛለች። ምግብ ከእሷ ቤት ነው፣ ሁሉ ነገር ከሷ ቤት ነው የምታደርግልኝ። ከነገሮችን ተረጋግታ አስብ፣ በዚህ ሁኔታ ሄደህ ሰላም አትፈጥሩም፣ እሷ ጋር ሰላም አትፈጥሩም፣ እንደዚህ እንደዚህ እንደዚህ ብላ የነገረች ነገር አለና ሰላም እንደማንፈጥር ስላወቅሁትኝ እኔም እሷ ቤት ሩም እንዳለ እዛ አንድ ክላስ እዛው አሪፉኝ አስተናግዳ ወደ ሀገሬ ተመልሼ መጥቻለሁ ማለት ነው። ያው ነገሮች ሳይሳኩ ሊቀሩና ወደ ኢትዮጵያ ተመለስኩ ማለት ነው። እና ጓደኛሽን በዚሁ አጋጣሚ በጣም ነው የማመስግናት። ምርጥ ጓደኛሽ ናት፣ አመስግኛት ዛሬም ነገን እኔ ከዛ ሀገር በሰላም ወጥቼ ወደ ሀገሬ ስለገባሁኝ። ግን እኔ ልናገር ምፈልገው ነገር ከጓደኛው ውጭ ቻናሌ ላይ የሚከታተሉ ሰዎች እስራኤል ሀገር ውስጥ በጣም ብዙ እኔ ማሬንን እኔ ውስጥ ላይ እግዚአብሔርን ውስጥ ላይ በጣም ብዙ የሚጽፉልኝ ሰዎች አሉ። እንደዚህ ያለህበት ቦታ እንምጣ እያሉ በቃ ያለህበት ቦታ እንምጣና ቢያንስ የሆነ ነገር እንርዳ የተቸገርክበት ነገር ካለኛ ሀገራችን ስለሆነ ሁሉ ነገር እናድርግልን፣ የምትፈልገውን ነገር እናድርግልን፣ እሷ እስከታገኛት ድረስ ማፈላለግም ከሆነ እናፈላልጋት የሚሉ ብዙ ሰዎች የሚጽፉልኝ ሰዎች አሉ። ሰላም መስግራቸው አላልፍም። ሁላችሁንም በጣም ቲንክ ሰው እንደሆናችሁ አሳይታችሁኛል። ከዚህ በፊትም እንደምወዳችሁላችሁ ታውቃላችሁ ግን ድንገት በሰው ሀገር ተሰርጅ ሲሄድ አጠገቤ ስለነበራችሁ ሁላችሁም በጣም ነው የማመሰግነው፣ በጣም የማከብራችሁ እና ያው ዲናናን ያለንበትን ሁኔታ አሁን ለማሳወቅ ነው። እና እኔ ሰላም ያለሁበትን ሁኔታ ለማሳወቅ ነው፣ ግዴታ ቪዲዮ እንድሰራ የተገደድኩት። ያው እሷን አይቼዋለሁ ቪዲዮውን፣ እርግዝናው ሪል ነው። በቃ ትክክለኛ እርግዝና ነው። ደግሞ ቀናቶቹን አብረን የተገናኘንበትን ቀናቶች ቆጠሪያቸዋለሁ፣ እሷና እኔ። የራሴ የሆነ ልጅ እንደሆነ ያውቅ ለበቃ ማለት ልጁ የእኔ ነው። አምኛለሁ። በዚህ ከኔ ላይ የሆነ ሌላ ጠፋት አይታብኝ ይሆናል ብዬ ነው እንጂ ማሰው እንደዚህ አይነት በደል ትበድለኛለች ብዬ ከሌላ ሰው ጋር እንደዚህ አይነት በደል ትበድለኛለች ብዬ አላስብም። በታሪክ ነው የማላስበው እኔ በጣም ደም ወደ ታውቃላችሁ። ቤተሰቦች ብዙ ነገር እንዳደረኩ በሷ ብዙ መስዋዕትነት እንደከፈልኩኝ እሷ ደስተኛ ትሆናለች ብዬ ታቶ እስከመሰራት ብዙ ነገር እስከማድረግ ደረጃ ደርሻለሁ። ከዚህም አልፎ ሀገር የለቀቀ ሰው ሀገር እጅ የተሰድጅ እሷን እስከ መፈለግ ደረጃ ደርሻለሁ እና ምን እንደምወዳት ታውቃላችሁ እና ዛኙ ኮሚኒቲዎች ለኔ ለእኔ እንደምታስቡ አውቃለሁ በደንብ ያው ያለችበት ሁኔታ አሁን እርጉዝ በእግዚአብሔር እጅ ስለሆነች ኮሚኒቲ ላይ ባሰርቧት ደስ ይለኛል በቃ ማለት በእግዚአብሔር እጅ የተያዘች ሴት ናት አሁን ልትወልድ የተዘጋጀች ሴት ናት እና ማለት እግዚአብሔር ጨርሶ በሰላም ይገላግላት የሚገፋ ለሰው ልጅ ጥሩ ማሰብ ነው። ጥሩነት ለራስ ነው። ዛሬ ጥሩ የሰራነው ነገር ነው ነገ የሚከፍለን እና ብዙም ክፋትም እንተባንደለው አሪፍ ነው ብዬ አስባለሁ። እና ሁላችሁም ቤተሰቦች አጥገቢ ስላላችሁ ዛሬም፣ ነገ፣ ሁሌም ሞታችኋል ሁሌም ማለት ነው። በቃ እኔ ማለት የቤተሰብ ሰው ፍቅር እናስተምራችሁኛል እናንተ በማንኛውም ማለት መንገድ ታን ሄዳ ከጎን ያዙ የሚል ሰው ባይኖር እኔ ምን ምን አይነት ደረጃ ላይ ነው እስካሁን የምደርሰው? እናንተ ከጎን ይሆናችሁ እኮ አይዞህ ይዋይዞ እንደዚህ ያልፋል፣ ሁሉ ነገር ያልፋል፣ ይስተካከላል። ከጎን ያላችሁት እናንተ ብቻ ናችሁ። እና ታዲያ ቃላት ምን ማድረግ አለብኝ? እንደናንተ እግዚአብሔር ወለኝ በያላችሁ እንጂ ከጎን ረዳ አሪፍ ነው። ደስ ይላል በቃ ማለት ህይወት እንዲለመልም እንዲሆን ነገር ሲጨልም እንዲለመልም በቃና እኔ እንጃ አይ ዶንት ኖ አላውቅም ይቻላል እናንተ እኔ ትልቅ ሪስፔክት አለኝ አከብራችኋለሁ በጣም እና አንድ ሰላም በቂ ነው ለኔ ያኒ ፈለግሽኝ ያልፈለግሽኝ ጠላሽኝ ያልጠላሽኝ አይደለም ዋናው ከልቤ ማፍቀሬ ነው አንቺን ማፍቀሪ አንቺን አለመጠላቴ ነው ይህ ሁሉ መስዋዕትነት የከፈልኩትም አንቺን መጥራት ባለመቻለኝ ነው እና ሰላም እንድትሆኝ ነው። እንፈልገው ማለት ማውራት ከቻለሽ አውሪኝ። ቢያንስ አሁን ላይ እንኳ ላወራሽ አልችልም ይመስለኛል ጥሩ ስሜት ላይ ስላልሆንኩ። ቢያንስ ልጁን ስትወልጂ ምናምን ይሁን ይሁን ነገር ማየት ትፈልጋለሁ። ያን ነገር እስኪ እንድታሰኝ እፈልጋለሁ። በደስታ ነው እምጠብቅሽ በጉጉት እንግዲህ ከድሮ ጀምሮ የልጅ ለልጅ ያለኝ ፍቅር ታውቂያለሽ፣ እና ያን ነገር ስለሆነ ነው ሰርፕራይዝ እንደምታደርጊኝ ነው የተስፋ። ግን የሆነ ይሆነ ማደርጋቸው ነገሮች አሉ። የልጅ ፍላጎት አሁን ላይ የለኝም ስትኝ ስለነበር እንደዚህ ከስጋም ስላልጠበቅኩ ነው። እና ሰርፕራይዝ ታደርጊኝ ፈልገሽ ከሆነ አድርግኝ፣ አልቀኝሽ። እስከዛሬ ብትበድኝም ብዙ ነገሮች ብትበድኝም ለልጅ ከሳሽኛል፣ ሌላ ምንም እምለው ነገር የለም። የልጅ ፍላጎቴን ታውቂዋለሽ በደንብ። እንዴ ምንም ጥያቄ የለውም። በሕይወት የአንድ እና እንደምፈልገው ነገር የኔ ዘር መተካከቻለሽ አንቺ። ምን ከዚህ በላይ ምን አይነት መስዋዕት ነው ልከፍል ትችያለሽ? ምንም አይነት መስዋዕት እንድታከፍልኝ አንቺ ያ ካላቅ ብቻ ብቻ አንቺ ትልቅ ደስታ እንደሰጠሽኝ ነው የምቆጥረው። ዛሬ መገመት ይችላል ሰላም የለኝም። ቤተሰቦችም እንደዚህ ሰላም ሁሉ እወዳቸዋለሁ፣ አከብራቸዋለሁ። ለእና ለትልቅ ቦታ ልጅ አመሰግናለሁ። ቻው። የካብኩትናዴ ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸን እንደገና የጸዳው ደፍርሶ